ቸው አህሙዬና ፈኪያ እንግዲህ በዚህ ሶስት ቀንና በዚህ አራት ቀን የኔ ሸበላ የኔ ሞናኒዛ እየተባባሉ አብረው እየመጡ በጣም ደስ የሚል ቪዲዮ እየለቀቁ ነው። ከታዘነው የሚል እንግዲህ ዛሬም በአህሙዬ ቤት ቡና ተፈልቶለት እንደዚያ በሚያምር ፈገግታና የኔ ሞናኒዛ ትናንት በፈኪያ ቤት እንግዲህ ከሸበለ የታጠብ ዱቄ ስትል በቃ ፈኪያ ናት ወይስ ማናት? አይኔ ነው ጀሮዬ ነው ወይስ ምንድን ነው ብዬ ነበረ። እውነት ነው ናፍቀህ ነበር። እሱም እንዲህ እኔም እኮ ናፍቀሽ ነበር፣ እኔ አንቺ እንደት ነበር የፈለግኩት እያሉ ብቻ ያው ትንሽ ፈታ ዘን አድርገውናል። እና በዚህ ሳምንት እንግዲህ ደስ የሚል ቪዲዮ እየለቀቁ ነው። እንደዚህ አምሮባችሁ ብትመጡ በጣም ደስ የሚል በነገራችን ላይ ሶፊያ ና አሙዬ አብረው ሲሰሩ ውበታቸውና ኦዲንሶቻቸው እንዴት እንዴት እንደሚወዷቸው ሆኔ ልነጋቸው አልችልም። እናንተም ታውቃላችሁ ማለት ነው። ተሳዳቢዎች ደግሞ ለምን ነው የተሳደቡ አሙዬ ከፈቻ ጋር ሲመጣ ማበረታት ካለባቸው ከነባዬ ጋር ሲመጣ እንደዚህ ማበረታት አለባቸው፣ እንጂ አንድ ሰው ወዳቸው አንድ ሰው መጥላት የለባቸውም። ያኔ ሰው የሰው ልጅ እንደተመቸውን በነገራችን ላይ መኮመት የሚችል ችግር የለውም። ለማንኛውም አሰላም አሊኩም ወረመቱላሂ ወበረካቱ ውድድር የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ዳሪ አልሐምዱላ በዚህ ሶስት ቀንና በዚህ አራት ቀን እንግዲህ ፈኪሃና አሁዬ ሞቅ ደመቅ፣ ሰምተናቸው የማናውቃቸው ቃላቶች በፈኪሃ ሲወጣ እኔ ፈኪሃ ናት ወይስ ጀሮዬ ነው ወይስ አይኔ ነው ብዬ እራሴ በቃ ፈገግ ነው ያልኩህ ማለት ነው። አሁን እየቆየ ያው ድሮ ማስተው ተጫዋች ቀልደኛ ጨዋ ልጅ ነው። ያው ፈኪያ ትንሽ ከመሀል ላይ ታውቃላችሁ። ነገሩን ወደ ኋላ መለስ ነገሩን ወደ ኋላ መመለስ አልፈልግም እና ፈኪያ ናት አልፈልግም ብላ የወጣችን ነው። አሁን ደግሞ እንግዲህ ፈኪያ አንደኛ ከበፊት ሕፃ ልጅ ነበረች። አሁን ደግሞ እንግዲህ አእምሯ እየበሰለ ትልቅ እየሆነች እያስተዋለች እየመጣች ሰው ሚዲያ ምድረን ይፈልግ ሰው ሚዲያ እንዴት ነው የምንፈልግ እያሉ ያንን ያንን ነገር እንግዲህ እያመጣች ስለሆነ እኔ በነገራችን ላይ በጣም ነው ደስ ያለኝ። ማለት እዛን ልጅ ተከታትለው በአጭር ቀን ትለወጥ ያለች ብዬ ተስፋ አደርጋለሁኝ። እና እንግዲህ አህሙዬም ከፈቻ ጋር ሲሰራ ነው ውበቱም ደግሞ ጎልቶ የሚታይ ከፈቻ ጋር ነው ማለት ነው። እኔ በቃ በአጭሩ ስነ ስርዓቱ ግን በያና አህሙዬ ምንድ ነው ግንኙነታቸው? ግን እንዴ መለጣጠፍ አጠፍኮ በዛ በነገራችን ላይ ይመች ማለታቸው፣ ይ እንደዚ እንደዚ ያለን እኛ ምንፈልጊ፣ እንዴ ገና ከፊት እኮ ገና ከአሁኑ ጋር ሳትለጣጠፊ ከማንም ጋር ሳትለጣጠፊ፣ እንዴት ተለጣጠፈች፣ እንዴት ሐራም፣ እንዴት ሀላል እያለ በጣም ነበር የጨፈጫፈች እና ሁሌም እንደዚህ እያላችሁ ሰሩ። ዛሬ ደግሞ እንግዲህ ተደግፋ የኔ ሸበላ የኔ ሞናኒዛ እዴ እና ፈቂያ ደግሞ እንግዲህ አስር ሺህ ማለቴ መቶ ሺህ ገብታ ታሚያት እንፈልጋለን። ፈቂያ እንደ ሰራቸው አላገኘችም በነገራችን ላይ ማለት ፈቂያ እንደ ሰራቸው ለሰው እንደምታግዘው መሻላ ተወዳጅ ናት። ሰው ይወዳታል በዚህ ልክ የሚሰድዋታል እና ፈቂያ መቶ ሺህ ማስገባት ነበረባችሁ ማለት ግን፣ አንዳንዴ በጣም ብዙ ሰው ይከታተላታል፣ በጣም ብዙ ሰው ያያታል። እንዲ ሰብስክራይብ ባያረጉ አቤት የቀናት መንፈስ አቤት የቅላት መንፈስ ማለት ነው። አትቅኑ ደግሞ ለሰብስክራይብ ማለት ነው። ለአረብ ቤት ዋይፋይ መጆር ደስ የሚያስቀናችሁ ካያችሁ ሰብስክራይቡን ጠቅ አድርጉት ማለት ነው። ያው ግን ካያችሁት ያው ይጠቅማታል ማለት ነው። ብዙም ማውራት አልፈልግም እንደዚህ በዚህ ጉዳይ እንደዚህ እንደዚህ እንዴት ደግሞ እንደዚህ ያለ እንዴ ስለምትሉ ብዙም ወሬ ማብዛት አልወድም። እና ቤተሰቦች ሁላችሁም ሰላም ናችሁ? እንዴት አያችኋቸው? እስኪ በኮሜንት ስር በጣም ያምራሉ ወይስ ከንባዬ ጋር ነው አሁን የሚያመር ወይስ ከፈኪያ ጋር ነው የሚያመር፣ የሚለው እንደ እንደኔ ያው ምንም ነገር ጥርጥር የሌለ ከፈኪያ ጋር ነው የሚያመር ማለት ነው። አሁን ባለፈው መጀመሪያ ጊዜ ጋር ነው ብዙ ማስተዋወቅ ሰው ሳሰራቸው ነበረ፣ በጣም ብዙ ሰው ወዷቸው ነበረ። ከዚያ ከመሀል ላይ ይው አንዳንዴ እንደዚህ ያለ ነገር ያጋጥማል። በነገራችን ላይ አንድ ሰው እንደተፋጠረ እንደተዋደደ አይኖርም። ፈኪያ ደግሞ እንግዲህ ከማን አንዋር ዛን ከአንዋር ጋር ማለት ሶፊ ማለት ሶፊ ከአንዋር ጋር እንግዲህ ከዋክብሽ ያልች የመጣች ነው የኔ ድምቀት ሶፊ ይህን መወዳት አለው ከቻለ ምን ይሁንቻቸውንም እወዳቸዋለኝ። እና ቀጥሉበት፣ ስሩ። ሙስሊሞች አትሳደ ውትሯቸው ይስሩበት። እንደዚህ ሶሻል ሚዲያ እነሱን እያዩ በጣም ብዙ ሰዎች ስለ ሶሻል ሚዲያ የሚናገሩ ሰዎች አሉ። አቅማቸው መናገሩ የሚፈልጋሉ እና እነሱም እኛ ከሚዲያ ለማውጣት ለዛ ነው ቪዲዮ የምንሰራ እና ወይኔ እንደዚህ ስድብ አለ እንዴ? ብለው ከቤታቸው እንዲቀመጡ አንፈልግም። በቃ ያላቸውን ሀሳባቸውን እንትን መናገር አለባቸው እና በተለይ በተለይ ሙስሊም እህቶቻችን ከቤት መቀመጥ የለባቸውም። ወጥተው ሀሳባቸውን መናገር አለባቸው። የኔ ሀሳብ ነው ይሄ። ማለት እንዴት ሙስሊም ሚዲያ ሌሎች ወጣት ትችላለች ምናምን ምን ችግር አለው ማለት ነው። ለባብሳ እንዲያብላ ሌላ ነገር አትስራ እንጂ ሶሻል ሚዲያ ላይ ልትጠቀም ጣጣ የለውም እና ፈኪሃም ፈኪሃ ሶፊ ብቻ ለእኔ በጣም አራያዎች ናቸው። እነሱ በጣም ደስ ብኛል እና አስደስተዋቸው ለማለት ነው። አታሸማቋቸው። እየሶበት አንዱን ከፍ አንዱን ዝቃት አርጊ። የሚሰራው ስራ ለእኛም የማይመች ከሆነ አዎ፣ አስተያየት መስጠት አለብን ነው ፈኪሃ ይሄ ነገር ጥሩ አይደለም፣ ሶፊ ይሄ ነገር ጥሩ አይደለም ማለት እንችላለን። ግን እንዴት እናንተ እንደዚህ እንደዚህ እያልን አንስደባቸው የሚል ሀሳብ ነው የሚል እና እንግዲህ በዚህ ሳምንት ማስታወቂያ እና አሁን ላይ መቀደም እያሉ እየመጡ ስለሆነ እኛም እንግዲህ ቪዲዮ መስራታችንን ቀጥለናል። ሁሌም ኑሮ እንወዳቸዋለን። በሌላ ቪዲዮ እስከምንገናኝ አመሰግናችኋለሁ ስለምታበረታቱና እና እንግዲህ ሁሌ አሁን ታኪ አሁን ላይ መቶ ሀምሳ ሺ ብቻ ደግሞ መቶ ሺ መግባት አለባት ማለት ነው መቶ ሺ ብር ማለት ነው ያው እንደ ጓደኞቿ ማክበር ትፈልጋለች። ከቻለ ደግሞ ችግሯ ምንድን ነው? ሰው ይወዳታል፣ ሰው ያከብራታል። በጣም ብዙ ኦዲንሶች አሏት፣ እና በራሷ ጊዜ ነው ኦዲንስን ያጣች። እንዴት ነው በራሷ ጊዜ ኦዲንስን ያጣች ልትይ ትችላላችሁ? ቢዲዮ ቪዲዮ አሰራም ኦዲንስ የሚፈልግ በዚያችው ሰዓት ቢዲዮ የሚለቀቅለት ሰዎች ሲወዱ ነው። ኦኬ ኦዲንሶች ምን ሰዓት ነው የሚጠብቁኝ? ኦዲንሶች ይነፍቃሉ እንዴ? ኦዲንሶች እኮ ይወዱኛል ብለ ባስለመደችው ሰዓት ከለቀቀ ሁሌም አዳዲስ ሰው እየተተካለ ኦዲንሶቿም ደግሞ ለጓደኞቻቸው ሸር እያደረጉ ብዙ ጓደኞች ታፈራለች ማለት ብዙ ኦዲንሶች ታፈራለች። ይህም ከፈኪያ ምንድነው ችግሯ? ዛሬ ቪዲዮ ተለቃለይ ከሳምንት በኋላ ካሰቀም በኋላ እንደዚህ መሆን የለበትም። አንደኛ ቤት ሲቀዘቅዝ ኦዲንሶች ወደ ሌላ የመሄድ እድላቸው በጣም ሰፊ ነው እና ከቻለች ከቻልሽ ፈኪያ ታዳምጫለች ከቻሽ በሶስት ቀን አንዴ ቪዲዮ ካሙዬ ጋር አንዳንድ ሀሳብ እየተለዋወጣቸው ፕራንኮች፣ እንደዚህ ቡና እያፈላችሁ ሁለታችሁ ስሚያት ቡና እያፈላችሁ የተጠራራችሁ ብትመጡ በጣም ሀሪፍ ነው። ይሄ እንግዲህ የኔ ሀሳብ ነው፣ ግን አስር ቀን ሳምንት፣ አስራ አምስት ቀን እየተኛሽ አትንጭ። ቤትሽ ቅዝቅዝ ይላል። ኦዲየንሶች ደግሞ ወደ ሌላ ሄዱብሻል። እና ካሙዬ ጋር ደግሞ አብራችሁ ከሰራችሁ በጣም ትልቅ ደረጃ ትደርሳላችሁ ብዬ አስባለሁ። እና ቤተሰቦች እንግዲህ ምንም አበረታትኝ በፈቂያን በሶፊን በሁለቶች ንግስቶች ይመጣሉ። እኔ ማንንም አልሳደብ ማንንም አልጠላም እና ያለው ነገር ይሄ ነው። ፈቂያን መሰልን ወድቼ ሶፊን መሳደብ የለብኝ፣ ሶፊያን ወድቼ ፈቂያን መሳደብ የለብኝ። በቃ ሁለታቸውን መስራት አለባቸው። ምንም እንደነሳቸው መስጠት አለብኝ። ያለ ሀሳብ ይሄ ነው። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።